ጤና ይስጥልን የአፍታ ሚዲያ ዩቲብ ቻናል ቤተሰቦች እንደምንሰነበታችሁልን። ከአፍታ ሚዲያ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘን ቀርበናል። በቅድሚያ ማርስተ ዜናዎችን የምናስደምጣቸው ይሆናል። ከጀኔራል አባው ታደሰ ያፈተለከው ሚስጥራዊው የመከላከያ ሰነድ ፋኖጅ መግባቱን ተከትሎ የአራት ኪሎ ቤተ መንግስት ከፍተኛ ውጥረት ውስጥ መግባቱ ተሰምቷል። ይህ ከጀኔራል አባው ታደሰ የማስታወሻ ገጽ ላይ የተገኘው በርከት ያለ የመከላከያ ሰራዊቱ ሚስጥራዊ ሰነድ ፋኖጅ መግባቱ ጥቃቱን ተከትሎ በአሁኑ ሰዓት በመከላከያው ከፍተኛ ወታደራዊ ሹማምንት ዘንድ ከፍተኛ የሆኑ ውጥረቶች መከሰታቸውን ሰምተናል። ይህንን ተከትሎም ስለዚህ ሚስጥራዊ ሰነድ የተሰሙ መረጃዎችን ይዘናል። በዝርዝር የምታደምጧቸው ይሆናል። በሌላ በኩል እንዲሁ የህዋት ጦር የተከዜን ድንበር ተሻግሮ መግባቱ ተሰምተዋል። ከዚህ ባሻገርም በርከት ያሉ የህዋት ከፍተኛ ወታደራዊ ጀነራሎች ያሉበት ቡድን ወደ ኤርትራ መሄዱ ሰምቷል። በኤርትራም ከፕሬዚዳንት ኢሳያስ አፈወርቂ ጋር ምክክሮችን እንደሚያደርጉ ሰምቷል። ይህንንም ተከትሎ የአብይ አህመዱ የአራት ኪሎ ቤተ መንግስት ከፍተኛ የሆነ ዱብዳ እንደገጠመው ተሰምተዋል። በዝርዝር የምታደምጡት ይሆናል። በሌላ በኩል እንዲሁ ከሰሞኑ በኦሮሚያ ክልል የተጀመሩ አፍሰዎች በአሁኑ ሰዓት ወደ አዲስ አበባ ከተማ መዛመታቸው ተሰምቷል። ከፍተኛ የሆነ የእግረኛ ሰራዊት እጥረት ውስጥ የገባው የብርሃኑ ጁላ መከላከያ ሰራዊት በአሁኑ ሰዓት የክል በአሁኑ ሰዓት በኦሮሚያ ክልል በርከት ያሉ አካባቢዎች ወጣቶችን በግዳጅ በሚሊሾች እያሳፈሰ መሆኑ ሰምቷል። በዛሬው ዕለት ደግሞ ይህ አፈሳ ጠንከር ብሎ ወደ አዲስ አበባ ከተማ መሸጋገሩ ሰምቷል። በአሁኑ ሰዓትም በመዲናዋ አዲስ አበባ በተለያዩ አካባቢዎች በፌዴራል ፖሊስ እንዲሁም በከተማው ፖሊስ አማካኝነት በወጣቶች ላይ የአፈሳ ተግባራቶች የተከናወኑ መሆናቸውን ሰምተናል። በዝርዝር የምታደምጡት ይሆናል። በሌላ በኩል እንዲሁ በቀጠለው ያለው የአማራ ክልል ውጊያ በተለያዩ ግንባሮች እየተካሄዱ ያሉ ውጊያዎች አሁንም ተጠናክረው መቀጠላቸው ተሰምተዋል። በዚህም በወልቃይት፣ አምባሰል፣ በቋራ መተማ እንዲሁም አላማጣና ሌሎችም በርከት ባሉ ግንባሮች የፋኖ ኃይሎች ካገዛዙ ጦር ስራዊት ጋር ከፍተኛ የተባሉ ውጊያዎችን እያካሄዱ መሆናቸውን ሰምተናል። ከውጊያ ግንባሮች የተሰሙ ሰበር የውጊያ መረጃዎችን በዚህ መረጃ ሰዓታችን ወደ እናንተ በዝርዝር የምናደርስ ይሆናል። ክብራትና ክብራን እስከ መረጃዎቹ ፍጻሜ ድረስ ቆይታችሁን ከአፍታ ሚዲያ ጋር በማድረግ እነዚህንና ሌሎች ሰበር የተባሉ መረጃዎችን እንድታደምጡ የጠየቅን ወደ ዝርዝር መረጃዎቻችን የምናልፍ ይሆናል። አብረን እንቆይ። ወደ መጀመሪያው መረጃችን ስናልፍ ከጄኔራል አባው ታደሰ ማስታወሻ ላይ ያፈተለከው በርከት ያለ የብልጽግናው መከላከያ ሰራዊት ሚስጥራዊ ሰነዶች በፋኖ እጅ መግባታቸውን ተከትሎ የአራት ኪሎ ቤተ መንግስት ከፍተኛ ውጥረት ውስጥ መግባቱን ከአራት ኪሎ ምንጮች የተሰሙ ያሉት መረጃዎች አመላክቷል። በተለይም ከፍተኛ ወታደራዊ ጄኔራሉ ባህርዳር ድረስ በመሄድ የአራት ኪሎውን የአብይ አህመድ ሚስጥራዊ የመከላከያ ሰራዊቱ ሰነድን ለመከላከያ ሰራዊቱ ከፍተኛው ወታደራዊ መኮንኖችና በአማራ ክልል እየተካሄደ ያለውን ውጊያ በዋናነት እየመሩ ለሚገኙ ከፍተኛ ወታደራዊ ጀኔራሎች ያብራሩበት ይህ ሚስጥራዊ ሰነድ ፋኖ እጅ መግባቱንም ለማረጋገጥ ተችሏል። ይህንንም ተከትሎ በአሁኑ ሰዓት በመከላከያው ከፍተኛ ወታደራዊ ጀኔራሎች ዘንድ ያለመተማመን እና ከፍተኛ የሆነ ውጥረት መንገሱን ለማረጋገጥ ተችሏል። ከዚህ ቀደምም በተደጋጋሚ ጀነራል አበባው ታደሰ የመከላከያውን ሚስጥሮች ለፋኖ ሀይሎች ይሰጣል በሚል በኦሮሞ ጀኔራሎች በር በርከት ያሉ ክሶች የቀረቡበት ይገኛል። ይህንንም ተከትሎ በአሁኑ ሰዓት ጀነራሉ ሆን ብለው ይህንን ሚስጥር ለፋኖ ሀይሎች አሳልፈው ሰጥተዋል በሚል በርከት ያሉ የኦሮሞ ጀነራሎች ጀነራል አቦ ታደሰን በጠቅላይ ሚኒስትር አብይ አህመድ ፊት ለፊት መክሰሳቸውንም ለማረጋገጥ ተችሏል። በአሁኑ ሰዓትም በአራት ኪሎ መንደር በከፍተኛ ወታደራዊ ጀነራሎቹና በጀኔራል አቦ ታደሰ መካከል ከፍተኛ ሰጣ ገባዎች መፈጠራቸው እና ፋኖ ጀገባው ከፍተኛ የተባለ የመከላከያ ሰራዊቱ ሚስጥራዊ ሰነድ በርካታ ችግሮችን የሚፈጥር መሆኑና በርከት ያሉ የተፈጸሙ ወንጀሎችንም ያጋልጣል በሚል ከፍተኛ ስጋት ውስጥ መውደቃቸውንም ከአራት ኪሎ መንደር እየተሰሙ ያሉት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ ደግሞ በኦሮሚያ ክልል በርከት ያሉ ከተሞች እየተካሄዱ ያሉ አፈሳዎች በአሁኑ ሰዓት ወደ መዲናዋ አዲስ አበባ ከተማ መሸጋገራቸውን ለማረጋገጥ ተችሏል። ባሳለፍነው ሳምንት በኦሮሚያ ክልል በሚገኙ ትልልቅ ከተሞች ጠንከር ያሉ አፈሳዎች በግዳጅ እየተካሄዱ የሚገኝ ሲሆን የብልጽግናው አስተዳደር ከሽመልስ አብዲሳው የኦሮሚያ ክልል መንግስት ጋር በጋራ በመሆን ሚሊሾችን አሰማርቶ ከፍተኛ የሆነ የግ ኛ ሰራዊት እጥረት ለገጠመው የብራንጅሎ መከላከያ ሰራዊት አዳዲስ ምልምል ሰልጣኞችን ለማስገባት በርከት ያሉ አፈሳዎችን አዳማ ከተማን ጨምሮ በተለያዩ ትልልቅ ከተሞች እያካሄዱ መሆናቸው ይታወቃል። በአዳማ ከተማ እየተካሄደ ያለው አፈሳ እስካሁን አሳ ድረስ ተጠናክሮ እያቀጠለ ሲሆን ቢቢሲን ጨምሮ ሌሎችም ዓለም አቀፍ ሚዲያዎች ይህ በአራት ኪሎ የአብይ አህመድ አስተዳደር እና በሽመለስ አብዲሳ አማካኝነት በኦሮሚያ ክልል እየተፈጸሙ ያሉ የወጣቶችን የግዳጅ የ መከላከያ አፈሳ አስመልክቶ በርከት ያሉ ዘገባዎችን እየሰሩ እንደሚገኙም ለማረጋገጥ ተችሏል። በአሁኑ ሰዓትም ይህ የግዳጅ አፈሳ ፊቱን ወደ አዲስ አበባ ከተማ ማዞሩ እና ዛሬ ከማለዳ ጀምሮም በርከት ያሉ ወጣቶች በመዲናይቱ በፌዴራል ፖሊስና በከተማ ፖሊስ አማካኝነት የታፈሱ መሆኑንም ለማረጋገጥ ተችሏል። ከማለዳ ጀምሮም በተለያዩ የመዲናዊቱ አካባቢዎች በርከት ያሉ ወጣቶችን በገፍ እያፈሱ ወደ ማጎሪያ ጣባዎች እየወሰዱ መሆኑንም ከተማ ምንጮች የተሰሙ ያሉት መረጃዎች አመላክተዋል። ከአውደ ውጊያ ግንባር ወደ ተሰሙት መረጃዎቻችን ስናልፍ ደግሞ በቀጠለው የአማራ ክልል ውጊያ በተለያዩ አካባቢዎች የተካሄዱ ያሉ ውጊያዎች አሁንም ተጠናክረው መካሄዳቸውን ቀጥለዋል። በአሁኑ ሰዓትም በወልቃይት፣ አምባሰል፣ አላማጣ፣ ድሮሬቃና ብርሸለቆ አካባቢዎች ዛሬ ከማለዳ ጀምሮ ጠንከር ያሉና በከባባድ መሳሪያዎች ጭምር የታገዙ ውጊያዎች እንደ አዲስ መቀስቀሳቸው ተሰምተዋል። በእነዚህ አካባቢዎች የብልጽግናው ጦር ሰራዊት የፋኖ ኃይሎችን አጠፋለሁ በሚል ጠንከር ያለ ጦሩን ያሰማራ ሲሆን የፋኖ ኃይሎችም እነዚህ አካባቢዎችን አሳልፈው ላለመስጠት ከብልጽግናው ጦር ሰራዊት ጋር ከፍተኛ የተባሉ ትንቅንቆችን በማድረግ ላይ እንደሚገኙም ለማረጋገጥ ችለናል። ከዚህ ባሻገርም ለተከታታይ ቀናት ሲደረጉ የነብ ለተከታታይ ቀናት ውጊያዎች ሲደረግባቸው የነበሩ የቋራና የመተማ አካባቢዎች ውጊያዎችም ዛሬም ለተከታታይ 25ተኛ ቀን የተካሄዱ መሆናቸውን ለመረጋገጥ ተችሏል። የብልጽግናው መንግስት በዋናነት ይህንን ኮሪደር የኤርትራ መንግስትና የሱዳን ኃይሎች ይጠቀሙብኛል በሚል ከፋኖ ኃይሎች ለመንጠቅ በባለፈው አንድ ወር ከፍተኛ የተባሉ ውጊያዎችን በመተማና በቋራ ኮሪደር አካባቢዎች ላይ ያደረጉ መሆኑንም ለመረጋገጥ ተችሏል። የብልጽግናው መንግስት ይህንን ወሳኝ የተባለ ኮሪደር ለመቆጣጠር ከአየር ኃይል ጀምሮ በርከት ያሉ ሜካናይዝድና እግረኛ ጦሩን ቢጠቀምም የፋኖ ኃይሎች ይህንን አካባቢ አሳልፈው ባለመስጠት በብልጽግናው መንግስት ላይ ደማቅ የተባሉ ድሎችን እያስመዘገቡ መሆናቸውንም ከግንባሮቹ የተሰሙ ያሉት መረጃዎች አመላክተዋል። በመጨረሻም የህዋት ጦር የተከዜ ድንበርን ተሻግሮ መግባቱን ለማረጋገጥ ተችሏል። በዋናነት በዚህ አካባቢ ላይ የተሰማራው የብርሃኑ ጁላ ጦርን በመደምሰስ ይህንን የተከዜ ወንዝ በመሻገር ወደ አማራ ክልል ዘልቆ መግባቱንም ለማረጋገጥ ተችሏል። የአራት ኪሎ አስተዳደርም በጀነራል መግበ የሚመራው የህዋት አንደኛው አርሚ ከፋኖ ኃይሎች ጋር ጥምረት በመፈጸም ከፍተኛ የሆነ ጉዳት ያደርሱብኛል በሚል ይህንን ኃይል በአስቸኳይ ለማቆም ከአዘዞ ወታደራዊ ካምፕ በርከት ያለ ሰራዊት ወደዚህ አካባቢ እንዲሄድ ማድረጋቸውንም ለማረጋገጥ ተችሏል። ከዚህ ባሻገርም በነደብረ ጽዮን ገብረ ሚካኤል የሚመራው የህዋቱ ክንፍ በአሁኑ ሰዓት በርከት ያሉ ጀነራሎች ያሉበትን የልዑካን ቡድን ወደ ኤርትራ መላኩንም ለማረጋገጥ ተችሏል። ከኤርትራ መንግስት ጋር በጋራ በመሆን በቀጣይ በሚፈጸሙ ተግባራቶች ላይ ንግግሮችን ለማድረግ መሆኑንም እየተሰሙ ያሉት መረጃዎች አመላክተዋል። ከዚህ ቀደምም የህወሓት ከፍተኛ ባለስልጣናት ከነ ፕሬዚዳንት ኢሳያስ አፈወርቂ ጋር ምክክሮችን እያደረጉና በተደጋጋሚም ወደ ኤርትራ እየሄዱ ነው በሚል በጊዜያዊ አስተዳደሩ ተደጋጋሚ ክሶች የቀረበባቸው መሆኑንም ለማረጋገጥ ተችሏል። በአሁኑ ሰዓት የትግራይ ክልልን ከጊዜያዊ አስተዳድሮ ሙሉ በሙሉ ተረክቦ እያስተዳደረ ያለው የህዋቱ ክንፍ በአሁኑ ሰዓት በከፍተኛ ወታደራዊ ጀኔራሎች የተመራ ልኡካን ቡድንን ወደ ኤርትራ መላኩንም በዛሬ ዕለት እየተሰሙ ያሉት መረጃዎች አመላክተዋል። ክቡራትና ክቡራን፣ ከአፍታ ሚዲያ ለሰዓቱ የያዝናቸው መረጃዎች እነዚህን ይመስላሉ። ኋላ ላይ በሌሎች አዳዲስ ሰበር መረጃዎች መልሰን የምናገኛቸው ይሆናል። እስከዛዎች አርቆዩልን።